ዛሬም ደጋግመን እንናገራለን። ኢራን እስራኤልን ለማጥፋት የምታደርጋቸውን የኒውክለር የማብላላት ሥራ ጨርሳ እስከምታጠናቅቅ ድረስ አንታገስም። ኢራን እስራኤልን ለማጥፋት ወጥና እየሰራች ያለችው የኒውክሌር የማብላላት ሥራ ላለፉት ሦስት ዓመታት እንኳ 15 ሺህ ያክል የኒውክለር ቦምብ ስራዎቿን ሰርታ እንዳጠናቀቀች ነው የሚገመተው። ባለፈው አመት ኢራን እስራኤል ላይ ከ300 በላይ የኒውክሌር ሚሳይል ቦምቦችን ለመጣል ፈልጋ ባደረገችው ዘመቻ እኛ ራሳችን ባንከላከል ኑሮ ህዝባችንና መንግስታችን ላይ ሊደርስ የሚችለው ጥቃት ምንኛ የከፋ እንደሚሆን ሁላችን ልንገነዘብ እንችላለን። ስለሆነም ትላንት ማታ ላይ ኢራን ላይ የፈጸምነው ዘመቻ ማንኛውም ህዝብና መንግስት ሊያደርገው የሚችል የህልውና ስጋታችን ሊቀንስ የሚችል ጭራሽ ኢራን ከዚህ ድርጊቷ የማትቆጠብ ከሆነ በሳት ቀለበት ውስጥ እንደሆነች አስባ፣ ከዚህ የከፋ ድርጊቷ እንድትቆጠብ ለማሳሰብ ነው። የምንወደው ያደረግነው ጥቃት ታርጌት ያደረገው የኢራን የኒውክሌር ማብራሪያ ተቋሞች የኢራን የኒውክሌር ሳይንቲስቶችና የኢራን ከፍተኛ ወታደራዊ ተቋማትና ግለሰቦችን ማዕከል ያደረገ ጥቃት ነው የፈጸም ነው። ይሄ ጥቃት ተጠናክሮ የሚቀጥል ይሆናል። ኢራን በዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት ቀርባ በዓለም እየተስማማችበት ያለችውን መርህስ ካላከበረች ድረስ እኛ ለመጥፋት እጃችን አጣጥፈን የማንቀመጥ መሆኑን ለዓለም ህዝብን ለማሳሰብ እንወዳለን። ያም ሆኖ የተከበርከው የኢራን ህዝብ እኛ ከዚህ ለ36 ዓመት ያክል የተጫነብህን አምባገነን መንግስት አስወግደህ በቅርቡ ነጻነት እንደምትጎናጸፍ አሳስባል። ስለሆነም ኢራናውያን እኛ ታርጌት ያደረግነው ነው። ከላያችሁ ላይ የተጫውነውን አምባገነን መንግስት እንጂ የተከበረውን የኢራን ህዝብ እንዳልሆነ ተገንዘባችሁ፣ መላው ከባቢያችን ያሉ የአረብ ወዳጆቻችንንም ነጻ የምናደርግና ይህን ቀጠና ሰላም ወዳዱ ማህበረሰብም እፎይ የምናደርግ እኛ ደግሞ ለዋላዊ እርስታ